ሰው ትዳሩ ፈርሶ ወይም ደግሞ የህይወት የሚለውን ነገር ቻይኑ ነገር ተበላሽቶ ይሁን ሊደሰት ወይ ሊጨፍር ምናምን ሊቦርቅ አይችልም። ይሄ ጤንነት አይመስለኝም። የሆነ የዛን ታይም ሳታገኙ ስትቀሩ በተለይ ደግሞ በቃ ይሄ ታና እንደታናሽ ወንድሜ ምሬ እንደታናሽ ወንድሜ ነው የማየው እና በቃ በዚህ ታይም ብትገኝልኝ ሞር አሪፍ ነበር ብዬ አስቤ ስለነበረ ነው እንጂ ሌላ ነገር አይደለም። በቃ እኔ አንተን ፈልጌ ካለሁኝ ግን በማግስቱ ሳይ ቪዲዮ ከሌላ ሰዎች ጋር ምናምን እየሰራት ነው ሁላ እና ይርም ይላሉ ምናምን፣ ብቻ ሁን የሚደብር ሙድ ውስጥ ገባሁኝ። እንዴ ማለት ለምንድን ያመንኩት ሰው በሙሉ ሚከዳይ ምናምን ያልኩት ባንዴ ማለት ነው። ለምንድነው በቃ ይሄ ወንድም ይሆናል ምናምን የምቀርበው ሰው በሙሉ እኔ ሰው አይወጣልኝ እንዴ? ለምንድን ነው ሰው የሚከዳኝ? ምናም ብዬ በቃ ደበረኝ ያለው ሩታ። ከአሁን በኋላ በቃ በፈለግሽው ቦታ በፈለግሽው ሰዓት ላይ ያለውን አጥፍቻለሁ። ስትፈልግኝ አልተገኘውልሽም እና ሩታ በጣም ይቅርታ። አረ ችግር የለውም አንቺ ጠንካራ ሆነሽ በቃ፣ ያለፈው ነገር አልፏል። የተፈጠረው ከዚህ በፊት የተፈጠረው ነገር ተፈጥሯል። በቃ ሁሉንም ነገር ረክስተሽ ደስተኛ ሆነሽ ነው አንቺን ማየት የምፈልገው። ደስተኛ ሆነች ደግሞ እንደማይሽ ተስፋ አለኝ። አብረን እንሆናለን ከፈጣሪ ጋር። ሰላም ቤተሰቦች፣ እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እንግዲህ ዛሬም እናንተ ጋር ተመልሼ መጥቻለሁ። ያው ቤተሰሞን በአንዳንድ ነገሮች እየጠፋ ነውና ያውንም ማድረግ አንችልም። ያው ቤተሰቦን የተፈጠሩት ብዙ ነገሮችን እናንተም ከኛ እኩል እያያችሁ ነው ነውና ብዙ ነገር ተፈጥሯል፣ ወይስ ሰሞን እኛ ሳንፈልግ ወይም በግዴታ ደግሞ የተፈጠሩ ብዙ ነገሮች አሉና ያ አብርሽና ሩታ እንደተለያዩ እናንተም ታውቃላችሁ። እና ለሱም እኔ በነገዳችሁ ላይ ሁለታችሁ እንደዚህ መሆናችሁ በጣም ነው የከፋኝ ከሚባለው በላይ ማለት ነው። ምክንያቱም እኔ የምጠብቃችሁ የነበረው በዚህ አይነት መንገድ አልነበረም። ከነሱ ከዚህ በኋላ ብዙ ነገር እንማራለን። ብዙ ነገር የሚያሳዩናል ብለን ነበር እያሰብን የነበረው፣ ግን ደግሞ ሳናስቡ ይሄ ነገር መፈጠሩ ለሁላችንም ድንገተኛ ነገር ነውና ያው የሁለቱ ፍላጎት ከሆነ ምንም ማድረግ አንችልም። ብዙ ጊዜ የተናገርኩት ነገር ነውና ሁለቱ ፈቅደው ሁለቱ ተነጋግረው ያደረጉት ነገር ከሆነ ምንም ነገር ሊሆን ችግር የለውም። ምክንያቱም እነሱ ፈልገው የሚያደርጉት ነገር አስበውበት ይጠቅመኛል ይጎዳኛል የሚሉት ነገር ራሳቸው ያውቁታልና ከኛ ይልቅ በምንም ነገር ቀደም ብለው ከኛ ይልቅ ሄደዋልና የሚጠቅማቸውን ነገር የሚጎዳቸውን ነገር ራሳቸው ያውቃሉ ብዬ አስባለሁ። ያው በሰሙን የተፈጠረው ነገር ሁላችንም ሁላችንም አስከፍቶናል። እኛ ብቻ አይደለንም፣ እናንተም በጣም እንደተከፋችሁ እያየን ነበር ነበርና ያ ነገር ሳንፈልገው ነው እኛ ላይ ያው ይህ ነገር ሲፈጠር ዝም ብለን እያየነው ያለነው ምንም ማድረግ ስለማንችል ነው። ከዚህ በፊት ብዙ ነገር ሞክረናል እነሱን አንድ ላይ ለማድረግ ብዙ ነገር ሞክረናል እና ያ ነገር ደግሞ ልፋታችን ምንም ሊሳካ አልቻለም። ወይም በቃ እንዳሰብ ነው ሊሆንልን አልቻለምና ለሁለቱ ፍላጎት ብለን የፈለጉትን ያርጉ ብለን ለቀናቸው ነበርና በሰሞን ደግሞ እንግዲህ እስከ መጨረሻው ድረስ አብርሃም ፈርሞላት ተለያይተዋል እና ብቻ አንዳንድ ነገሩ በጣም ነው የሚያስከፋው። እንደዚህ እንደዚህ መሆን አልነበረባቸውም። ለብዙ ነገር ስንጠብቃቸው በዚህ ነገር መቋጨት የሁለታችሁ ነገር በጣም ያናድዳል እና ብቻ እኔ ምን እንደምላችሁ አላቅም። ከዚህ በፊት ከሩታ ጋር ብዙ ጊዜ እንገናኝ ነበረ። በቀን ሁለቴም ጊዜም ሶስቴም እንገናኝ ነበርና በሰሙን ደግሞ እየተገናኘን አይደለም። ያው በአንዳንድ ሁኔታዎች እየተገናኙን አይደለም። ስልክም እያነሳችልኝ አይደለምና ብቻ ምን እንደተፈጠረ ማወቅ እፈልጋለሁ ከካሜራ ይልቅ ደግሞ በአካል ማግኘት እፈልጋለሁ እና እሷን እያገኘኋት ወይም እያየኋት የነበረው ኤፍሬን ጋር በተለቀቀው ቪዲዮ ምናምን ነው ያየኋት። እና ዛሬ ደግሞ እሷን በብዙ ልፋት ነው የሚባለው በብዙ ልፋት ዛሬ እሷን አግኝቻት ላናግራት ጠርቻታለሁ። እና በሰሙን አልተገናኘንም፣ በቃ ምክንያቱም የሆነ ሚስጥሯን ሁሉ የምንነግረው አንዳንዴም ሲከፋት ምን ምን ብለው ከጎን ያለ ነው እኛ ነን። እና ያንን ነገር ደግሞ በሰሞን አንድ ላይ እየሆንን አይደለም አይደለም፣ ስልክም እያነሳችልኝ አይደለም። ይሄን ነገር ወደ ሙሉ ጠይቃት ፈልጋለሁ። በቃ ምንም ነገር ቢፈጠር እሷ ከፍቷት ማየት አንፈልግም። በቃ ምንም ነገር ሊፈጠር ይችላል። ማትፈልገው ወይም ጭንቅላቷ ላይ ማሰብ ማትፈልገው ነገር ሊፈጠር ይችላል። ግን ደግሞ እሷ እንዲከፋት አንፈልግም። በሰሞን እያደረግን የነበረው ያን ነገር ነበረ። እንዲከፋት ጭራሽ አልፈልግም። እኔና ዛሬም እሷን ማግኘት ስለምፈልግ ነው የጠራዋት። ምክንያቱም በዚህ አይነት ሁኔታ ወይም ከፍቷት ማየት አልፈልግም። አሁን ስትመጣ እንደሌላ ቀን ፈገግ ብላ ባያት ወይም ደግሞ በቃ እንደ ድሮ ድሮ ማውቃት ሩታ ባያት ደስ ይለኛልና፣ ደብሯትም ሊሆን ይችላል በሰሙን በተፈጠሩስ በፍቺ ጉዳይ በጣም እንደከፋት ነው ማቀወኔም እስካሁን ባረጋገጥኩትም አጠገቦ ሞኝ በተረዳውት በሰሞን እንግዲህ በጣም እንደከፋት በፍቺ ሁኔታ እና በጣም እንደተረበሸች ነው እና እንትን የተረዳውት እና ብቻ ዛሬም በቃ በምንም አይነት ሁኔታ ላገኛት ስላልቻልኩኝ በጣም እፈልግሻለሁ ለጥብቅ ጉዳይ ነው አንቺን ማግኘት ፈልገው ብያት፣ ቴክስትን ያደረኩላት ስልክም ልታነሳልኝ ስላልቻለች ማለት ነው ብቻ ትመጣልኛለች ብዬ አስባለሁ ምክንያቱም የሆነ በቃ እንደ ማስደንገጥ አድርጌ ነው እና የጠሯት። ምክንያቱም ምንም ላገኛት አልቻልኩም። ምንም እየጨናነኩኝ ስለሆነ ማለት ነው። እዚህጋ ልጅቷ ብቸኝነት እንዲሰማት አልፈልግም በዚህ ሰዓት፣ ምክንያቱም አሁን ያለችበት ሁኔታ ምንም ደስ ስለማይል ማለት ነው። ከአጠገቧ ሰው ሊኖር ይችላል፣ በፊት የነበረው ሰው ደግሞ ለአሁን ላይኖር ይችላል። እና እኔ በምንም አይነት ሁኔታ ደግሞ ከአጠገቧ መለየት አልፈልግም። ከዚህ በፊት ከእሷ ጋር ብዙ ነገር አሳልፈናል ብዙ ነገር ታቃላችሁ እናንተም እና ከብሷት ማየት አልፈልግም። ያው አንዳንድ ነገሩ ያስከፋል፣ ምክንያቱም ትዳሩን በቃ አለ የምትለውን ሰውን ያጣችሁና ያ ነገር እንደሚያስከፋት አላቃሉ። ግን ደግሞ በምንም አጋጣሚ ደግሞ በቃ ምንም ነገር በቃ ረስታ አዲስ ህይወት እንድጀምር ነው ፈልገው። አዲስ ስላችሁ ከሌላ ሰው ጋር አይደለም። በቃ ሁሉ ነገር ረስታ አዲስ ላይፍ በቃ መጀመር አለባትና ከዚህ በኋላ ደሞ የሚመጣው ረሷን የሚያስደስታት ምታሳልፈው ነገር ያሳለፈችው ነገር መርሻ ሊሆናት የምችል ነገር ነውና ከዚህ በኋላ ሊገጥማት የምችለው ነገር ብዬ አስባለሁ። ያው ከዚህ በኋላ እንግዲህ ምንም ብትከፋ ያው ልጅ አላትና በልጇ ትጽናናለች ብዬ አስባለሁ። ብቻ ዛሬም ጠርቻታለሁኝ እንደማቆይብኝ ተስፋ አደርጋለሁ። ምክንያቱም ቴክስት ስላረኩላት ያው ትንሽ ልቆይብኝ ችላለች። ከቆየችም ያው እንግዲህ ለሷ እኔ ይቅርታ ጠይቃቸዋለሁ ምክንያቱም ቴክስትን ያረኩላ ስልክ ልታነሳልኝ ስላልቻለች ማለት ነው። እብቻ ቤተሰቦች፣ ዛሬ ሩታ ደህና ነሽ? ደህና ነሽ? ወላሂ ነው ይመስገን። እንግዲህ የሩታ በጣም ብዙ ሰዎች በጥብቅ እየፈለጉኝ ነው። በነገራችን ላይ በዚህ ሰው ጠርቶኝ ስመጣ ፋሚሊን ሰላም አለን እና እራስዎ አለው አትገቢ ካለው ሰው ጋር ነው ብዙ ጊዜ የማወራው እና ሰላም እንዴት ናችሁ ውድ እና የተከበራችሁ ፋሚሊዎቻችን እኔ በጣም ደና ነኝ። አንተ እንዴት ነህ? እኔ ደና ነኝ። ስለዚህ እኛ ደና ነን። እናንተ እንዴት ናችሁ? አሁን ወደ ሀሳብ መግባት እንችላለን። እንግዲህ ሩታ በዚህ ሰሞን ብዙ ነገሮች እንደተፈጠረ ሁላችንም እናውቃለን። ለአንቺ አዲስ አይደለም፣ ምክንያቱም ዋናው ባለቤት ስለሆንሽ፣ ለአንቺ በእንደገና እንደ አዲስ ላወራሽ ወይም ልነግርሽ አልችልም። ግን ደግሞ በዚህ ሰሞን ምንም ስልክ ልታነሽልኝ አልቻልሽም። በቃ እኔ ሌላ ቀን ስደውል ቶሎ ነው ምታነሽልኝ፣ በደንብም በቃ እንገናኛለን እና በሰሙን ምንም ስደውልልሽ ስልክ እታነሽልኝ አልቻልሽም። ቴክስት ባረግልሽም ምንም ልማልሽልኝ አልቻልሽም እና ምን ያጠፋሁት ነገር ካለ ወይም ደግሞ በቃሽ፣ ሌላ ይቅርና ያጠፋሁት ነገር ካለ እሺ፣ እሱን እንድነግረው ነው የደወልክልኝ ነው ምክንያቱም፣ ሩታ ምንም በቃ በጣም እየጨነንኩኝ ነው። ምክንያቱም ምን አርጋት ነው ያጠፋሁት ነገር አለ ወይ ምናምን ብዬ ራሴን እያስጨነኩኝ ስለሆነ ነው። ምን አለ መሰለክ፣ ፈረንጅ ያው ሰሞኑን ስልክ እየደወልክልኝ ነበር፣ አላነሳውልክም። እኔ የደወልኩልህ ሰዓት ደግሞ አይ ቲንክ ወይ ቴክስቱን ነው አላቅም፣ ማለት ነው ማለት ቴክስት ማድርገልክ ነበር፣ ፈልጌህ ነበር ለሆነ ጉዳይ እና በዛን ሰዓትም አንደኛ አልተገኘህልኝም፣ ወይ ቴክስት አድርጌ ልክ እኔ እንጃ አላየሁም። እኔ እንጃ አላየኸውም ነው እኔ እንጃ እኔ እንጃ ሩታ እኔ ባየው ለአንቺ እመልስልሻለሁ። አላየሁትም። እሺ ፈልጌ ነበር፣ ግን በቃ በዛን ሰዓትም አንደኛ አልተገኘህልኝም። ከዛ ሁለተኛ ነገር ደግሞ የሆነ በጣም ከምትወዱት ሰው እንከማግኘት አልፈልጉም ማለት ማለት እ ምን በቃ ላይክ ኖርማል ሊሆን የሚገባ ነገር ነበር መሰለኝ ሳስበው በሰዓቱ እንደዚህ አንተ ላይ እንትን ማለት አልነበረብኝም። ነገር ግን የሆነ ከልብክ አላ አይደለ በቃ ሰው ለኔ ጥሩ ነው። እናም በለም ተታስበው ሰው ይሁን ታይም ድም ሲል ቆይ ጥፍት ሲልብ ምናምን ተከፋለት ደበራለክ ከዛ ደግሞ የማየው ነገር ደሞ ሌላ ቦታ ነው አንተ ስለዚህ እኔ ህይወት ላይ በተፈጠረው ነገር ማለት ለምን እንደሆነ ስልክ ማይነሳልኝ ከዛ ደግሞ ማለት ስልክ ያልመለስክበት ምክንያቱ ለሆነ ጉዳይ ፈልጌክ ስላ ነበር ማለት ነው ያልመለሰልኝ ምክንያቱ ምንድነው? ከዛ ደግሞ የሆነ አካባቢ ደግሞ ሳይ በጣም ፈን እያረክ ነው፣ እየተደሰትክ ነው። ምን አስባ ነው ነበር ያልኩት። ማለት ሁኔታዎች የሆነ አይኖ እንደማያስደስት አውቃለሁ፣ ነገር ግን የሆነ ነገር አለ አይዞች አይዞሽ ወይም ደግሞ በርች የሚለኝ ሰው የሆነ ታይም በምፈልገው ሰዓት ሌላ ቦታ ሲገኝ ወይስ አላገኘው ስቀር በምፈልገው ሰዓት የራሱ ችግር ሊኖርበት ይችላል። ግን ደግሞ የሆነ ችግር ከተፈጠረበት ወገን ጋር ሆኖ ሌላ ነገር ሌላ ታሪክ ሲፈጠር ማየት ያ ይደብራል። አይ ቲንክ ወይ ይሄ ስሜት ስለተሰማኝ እኔ ትክክል አይደለም ይሆናል ወይ ለዛ ይሆናል ብቻ እኔ ትክክል ላልሆን እችላለሁ ወይ ግን እንደዚህ ማድረግም ላይኖርብኝ ይችላል። ግን ብቻ በጣም ከልቤ በጣም ውድ ላይክ እንደ በቃ ታናሽ ወንድም ታውቃላችሁ አይደለ ታናሽ ወንድማችሁን እንደዚህ እኮ ነው እንደዛ ነው ብላችሁ ነገር እንዲያደርግላችሁ ትነግሩታላችሁ። ይሄን ነገር እስኪያስተካክልልኝ እንትላላችሁ የሚችለው ነገር እስከሆነ ድረስ። አይ ላይክ እንደዛ ስለማየው ብዙ ነገሮችን አብረን እንትን እንል ነበረ። ብቻ ይሁን የደበረኝ ሰሞን አብሮኝ ነበርና አሁን ደግሞ ከና ካት የጠፋብኝ፣ አይ ቲንክ ያለበት ሁኔታ በርግጥ ሁሌ ከኔ ጋር መሆን አለበት ብዬ አላስብም። የራስህም ላይፍ አለ እንደዛ እንደዛ ማድረግ ትክክል ሊሆን ይችላል። አይ በግልጽ አማርኛ ስነግር እኔ ደብሮኝ ነበረ እና የሆነ ጊዜ ስደውልልክ እና ቴክስት ጽፍልክ ስልክ አላነሳልኝም። ከዛ በማግስቱ ቪዲዮ ሳይ የሆነ በቃ ከና ብርሽ ጋር ነው ተሰብስበክ ነበረ ምናምን ከነ ኤርሜላ ጋር ነበርክና፣ እንዴት ቪዲዮ ማለት የላኩልትን ቴክስት አላየውም ነው እና ማለት ሌላ ኩል ደግሞ ኢንስታግራም ላይ ነበር። በእርግጥ ጥላት ገባ ትችላለህ ወደዛ ኖርማል፣ ቀጥታ ቴክስት ቢሆን አሪፍ ነበረ፣ በዛ ልትረዳኝ ትችላለህ። እና እንዴት አላየሁም ነው ቴክስቱን ወይስ ሳውቆ ነው? ሲቀጥል ደግሞ እንደዚህ አይነት ሲቹዌሽን ውስጥ ሆኜ አብሬሽ አለሁኝ፣ አይዞሽ፣ እኔን ሀሳብ ሐሳብ አልደግፈውም ምናምን ሲለኝ የነበረ ሰው ዛሬ እንዴት እንደዚህ አይነት ቦታ ይገኛል ብዬ በቃ በዛ ምክንያት አዘኝብክ ስለነበር ብቻ ነው ስልካ ላይ ያነሳውልክ። ግን ይመስለኛል በሰዓቱ ይሄ ስሜት ስለተሰማኝ እንጂ አሁን ሳስበው ትክክል የሆንኩኝ አይመስለኝም። እንደዚህ ማድረግ አልነበረብኝም። አይ ቲንክ ሩታ ምንም ያጠፋሽ ነገር የለም፣ ትክክል ነች። ምክንያቱም ከኔ ወይም ከኔ የምትይው ሰው እንደዚህ አይነት ነገር ስታይ መጥፎ ነገር እንደሚሰማሽ ወይም ጥሩ ስሜት እንደማይሰማሽ አውቃለሁ። ግን ደግሞ እዛ ቦታ የተገኘሁት ወይም እዛ ቦታ የነበርኩት በአጋጣሚ ነው ምክንያቱም ሁላችንም ወደ ቤተሰቦቻችን ስንመጣ ያው የሆነ በዓሉን ምናምን ለማክበር ወይም እኛ ካለንበት ቦታ የተሻለ በዓል የሚከበርበት ቦታ ያው አንቺም ታውቂዋለሽ እና ያንን ነገር ነበረ ከጓደኞቼ ጋር ሊሄድ የቻልኩት እንጂ ወይም ስለተለያያችሁ ደስተኛ ሆኜ ወይም ደግሞ አንቺ ክፍቶች ስላየሁኝ ደስተኛ ሆኜ አይደለም ያንን ነገር አትችልም ግን በቃ ማለት እኔ ጋር ነው ሰገታ ያለው አይ ቲንክ ይመስለኛል እኔ በቃ ቴክስቱንም አይተኸዋል ብዬ አስቤ እንዴት ይሄንን ነገር እንትን ሳይለኝ ብዬ ማሰቤ ነው። እና አይ ኖ በእርግጥ እኔ ያለውበት ሁኔታ እንደዚህ አይነት ሀሳብ ሊከተኝ ይችላል አሁን ካለውበት ሁኔታ አንጻር ነው። ማለት መቼም ሰው የሰው ልጅ ትዳሩን የሚያክል ነገር አቶ ሊፈነጭ አይችልም አይደለም። የሆነ ትንሽ ድብርት ይኖራል፣ መጥፎ ስሜቶች ሊሰማችሁ ይችላል ምናምን እና ዝም ብሎ የሚፈነጭና የሚደሰት ሰው ያ ሰው ጤነኛ ነው ብዬ አላስብም። ምክንያቱም ሰው ትዳሩ ፈርሶ ወይም ደግሞ የሕይወት የሚለውን ነገር ቻዩ ነገር ተበላሽቶ ይሁን ሊደሰት ወይ ሊጨፍር ምናምን ሊቦርቅ አይችልም። ይሄ ጤነኝነት አይመስለኝም። እና እኔም በርግጥ ለትንሽ ጊዜ ነው ከእንደዚህ አይነት ስሜት መውጣት የማይቀር ነገር ነው። አይኑ ግን ደግሞ ትንሽ ሊቻገረኝ ይችላል እና በእንደዚህ አይነት ሲቹዌሽን ውስጥ ደግሞ የኔ የምትሉት ሰው የሆነ ሳታገኙ ስትቀሩ ሲትቀሩ ወይ ጥፍት ሲልባችሁ ምናምን በቃ ይሄ ልጅ ጥሩ ሰው ነው ሰው ወንድም ይሆነኛል እንደዚህ እንደዚህ አይነት ነገሮችን ባማክረው የሆነ ነገር ሊረዳኝ ሰፖርት ሊያደርገኝ ይችላል ብላችሁ ያሰባችሁት ሰው በሆነ ታይም ደግሞ ስታጡት ትንሽ ይደብራል። እና አይ ቲንክ በዛ ምክንያት ይሆናል። አይ ቲንክ ደግሞ ሲመስለኝ እኔ ጥፋት አለብኝ፣ እንደዚህ ማሰብ አልነበረብኝም። ሩብታኔ የሆነ ታይም በጣም ፈልጌ ነበረ፣ በዛ ታይም አላገኘውክም። ከዛ ቴክስቴንም አል አልመለስክልኝም እና ደግሞ ያየሁት ነገር አስደበረኝ። ይሄ ግጥም ጥሞሽ ይመስለኛል እኔ ነው ድንድ እንደዚህ አይነት ሀሳብ አመጣኝና ይሄ ነገር ስለተገጣጠመብኝና ስለተደራረበኝ የደበረኝ እዛ ነው። ማይ ሩታ ቴክስቱን ያልመለስኩልሽ ያለንበት ቦታ ኔትወርኩ በቃ ምንም ኔትወርክ ሊሰራልን አልቻለም። ቤተሰብ ራሱ ሲደወልልን ምንም ልንገናኝ አልቻልንም እና ብቻ ምንም ነገር ብታይ ለኔ እንደዚህ ብለሽ ምን ጠየቅሽ፣ ለኔ ትልቅ ነገር ነው። ምክንያቱም ይሄ ነገር አይቼ ይባሃል ማለት ትልቅ ነገር ነው። እና ሩታ ካጠፈውም ወይም አጥፍቻለሁ ካጠፈው ሳይሆን አጥፍቻለሁ ስትፈልግኝ አልተገኘሁልሽም እና ሩታ በጣም ይቅርታ። አረ ችግር የለውም ማለት እኔ ካለፈው በኋላ በቃ ኖርማል ነው ማለት በሰዓቱ ነበር እኔ የሚደበረኝ። አሁን ግን ካለፈው በኋላ በቃ ነገሮች ኖርማል ነበሩ። ለካ ምናምን ብላችሁ ታስባላችሁ ግን የሆነ በምትፈልጉት ታይም በቃ ከሱ ጋር ይሄን ነገር እ በማከርበት ወይም ደግሞ ባደርገው አሪፍ ሊሆን ይችላል ብላችሁ የምታስቡትን ነገር ሆነ የዛን ታይም ሳታገኙ ስትቀሩ በተለይ ደግሞ በቃ ይሄታና እንደታናሽ ወንድሜ እምሬ ነው እንደታናሽ ወንድሜ ነው ማየውና በቃ በዚህ ታይም ብትገኝልኝ ሞር አሪፍ ነበር ብዬ አስቤ ስለነበረ ነው እንጂ ሌላ ነገር አይደለም። ሲቀጥል ደግሞ ምን እንዳሰብኩኝ ታውቃለህ? አንዳንዴ አንድ ሰይጣን መጥቶ ነገር ያሳስባል እና በቃ እኔ አንተን ፈልጌ ካለሁኝ፣ ግን በማግስቱ ሳይ ቪዲዮ ከሌላ ሰዎች ጋር ምናምን እየሰራት ነው ሁላ ይላሉ ምናምን። ብቻ ይሁን የሚደብር ሙድ ውስጥ ገባሁኝ። እንዴ ማለት ለምንድነው ያመንኩት ሰው በሙሉ የሚከዳይ ምናምን ነው ያልኩት። እንዴ ማለት ነው ለምንድነው፣ በቃ ይሄ ወንድሜ ይሆናል ምናምን ይሄ የምቀርበው ሰው በሙሉ ሰው አይወጣልኝም እንዴ ለምንድን ነው ሰው የሚከዳኝ? ምናም ብዬ በቃ ደበረኝ ያለው ሩታ። ካሁን በኋላ በቃ በፈለግሽው ቦታ በፈለግሽው ሰዓት ላይ ያለውኝ። ግን ደግሞ ያዛ ቦታ ላይ የተገኘሁት ሳላስበው ነው። ወይም ሳላስበው ስልሽ ያው በዓሉን ለማክበር ነበረ። በእናንተ መለያየት ምናም ደስተኛ ሆኜ አይደለም። ያው እኔ በምን እንደምነግርሽ አላውቅም፣ ግን ደግሞ የሁለታችሁ ፍላጎት ከሆነ ይሁን ብለን ነው እንጂ ማናችንም ስለ መለያይታችሁ ነው አይደለም፣ ስለ መለያየታችሁ አላወረ ችግር የለውም ግን በቃ አትፍቻሉ። በጣም ይቅርታ። ግን ደሞ በፈለክሽ ሰዓት አለ አሁን ነው እየጸጸተኛለሁና ቻርታ ምን እንደምትሽላችሁ አይ ችግር የለውም። በቃ ማለት የኔም አይ ቲንክ የኔም ጥፋት ነው። ባንዴ እንደዚህ አይነት ሀሳብ ውስጥ መግባት አልነበረብኝም። አንዳንድ ጊዜ የሆነ ምን አይነት ሀሳብ አለ መሳልሽ ጭንቀት ወይ ፍርሃት ይኖርባቸዋል አይደለ? በቃ ትላንትና ይሄ ነገር በጣም ሲደጋገምባችሁ፣ ይሄም እንደዚህ ሊሆን ነው እንዴ፣ በቃ ያመንኩት ሰው በሙሉ እንደዚህ ነው፣ ሰው በሙሉ እንደዚህ ነው እንዴ ምናምን ብላችሁ የሆነ ቴንሽን ውስጥ እንድትገቡ ምንድን ነው ይባለው፣ ትራውማ ነው ይባላል፣ ፍርሃት መሰለኝ። በቃ እንደዚህ ቴንሽን ውስጥ እንድትገቡ ያደርጋችኋል። የሚደጋገምብን ነገር ነው። ከእንደዚህ እንደዚህ እንዲሆን ያደረገኝ እና ኤኒዌይስ፣ የሚታለፋል የሚታለፍ ነገር የለም አይደለ አይ ካሁን በኋላ ከፈለግሽኝ ሰዓት አለው። ሩታ ነው አመሰግናለሁ። አይ ጥሩ ነው፣ ግን አንዳንድ ጊዜ ችግሮች ሲደራረቡ ምን ያህል የሰው ልጅን እንደሚያጠነክረው ማየት ችያለሁ በራሴ። እና ጥሩ ነው፣ ነገሮች እኔን ሊያጠነክሩኝ እንጂ ሊሰብሩኝ አይደለም እየመጡት ያሉትና አሪፍ ነው ለኔ። ሩታ ከዚህ በላይ እኔ ሩታ ካረግሽልኝ ምንም አልፈልግም እና ደግሞ ሩታ በምንም አይነት ሁኔታ አንቺ ጠንካራ ሆነሽ በቃ ያለፈው ነገር አልፏል። የተ- የተፈጠረው ከዚህ በፊት የተፈጠረው ነገር ተፈጥሯል። በቃ ሁሉንም ነገር ረክስተሽ ደስተኛ ሆነሽ ነው አንቺን ማየት የምፈልገው። ደስተኛ ሆነሽ ደግሞ እንደማይሽ ተስፋለኝ። አብረን እንሆናለን ከፈጣሪ ጋር። እኔ የምፈልገው ያን ነው። ምክንያቱም ከዚህ በፊት ብዙ ነገር ተፈጥሯል። ብዙ አዘኖች አሳልፈሻል። ካሁን በኋላ ደሞ የሚመጣው በቃ ላንቺ ትምህርት ሆኖ እንዲያልፍ ነው የምፈልገው በቃ ደስተኛ ሆነሽ ከልጅሽ ጋር

ብቻ ከአሁን በኋላ እንደዚህ አይነት ነገር እንደማይፈጠር ለእናንተም ቃል መግባት ይፈልጋለሁ። ብቻ ከእናንተ ጋር በቀጣይ ቪዲዮ እንገናኛለን። ደና ቆዩልኝ። ከኔ ጋር ግን ሻይ ቡና ይላል፣ ከሷ ጋር ሻይ ቡና እንላለን። ደና ቆዩልኝ። ቻው።